አቋቋም እያለ ነበረ። እንግዲህ ቅይራለሁ እጨርሳችኋለሁ እያለ ነበር። ሁላችሁንም አንድ በአንድ ያስከፍላችኋለሁ፣ እበቀላችኋለሁ እያለ ነው። እነ ማንን እንደሚበቀል እኔ እንጃ። እንግዲህ የአባቱን ገዳዮች ወይስ እነኑኑን እንደሆን እንጃ፣ ብቻ በጣም በሚያስፈራ መልኩ መቀየሩን እያሳወቀ ነው። ከመጠጡ ጋር ይሁን ወይም አላቅም፣ ግን መጠጡን ከስካሩ ሲወጣ የሚረጋጋ ነገር ወይም ይመስላል። ግን ደግሞ ካለው ነገር ምንም ተስፋ የለኝም። ከአነጋገሩ ተስፋ የቆረጠ ነገር ይመስላል። ግን በጣም ከባድ ነው የሚሆነው እንደዛ ከሆነ እና ደግሞ እዚህ ከ ቦርሳዋን ተቀበላቸው የኑኑን ቦርሳ ያው እፈትሻለሁ ብላ ተቀብላለች። እንደምታዩት አይንዬም ደንግጣ በቃ እያለቃቀሰች ነው። እንዴት አንቺ ምን ታረርጊ እኔ ነኝ እንጂ ሰነ ልጆቼ መጥቼ የወደኩብሽ ምናምን እያለች እያለቀሰች ነው። ግን የሷ ለቅሶ አልሰማቻትም። መሲም እናቴን አታስለቅሽብኝ፣ በቃ በቃ እናቴን አታስለቅሽ ታይ እትዬ እያለቻት ነበር ግን የምትሰማ አይነት አይደለችም፣ ሴትዮዋ ያው በነገር የተጠማች በእንትን ነገር ምንድነው የሚባለው፣ የሆነ የሰይጣናዊ መንፈስ ነው ያለባት። እና ምንም ሰውን ልትረዳም ልታዝንም የምትረዳ ሴት አይደለችም። እና ብቻ እንደዛ እያለች ነበር። ወደ ኑኑ ስንመጣ ኑኑ እንግዲህ እጇን ቆርጣ ባለፈው አይታችኋታል፣ እየተሻለ ነበር። አሁን ግን ይህ ነገር እውነት እሷ ቦርሳ ላይ ከተገኘባት ምን ታደርጋለች? እንዴት ልትሆን ነው የሚለው በጣም ነው የሚያሳስበኝ። ወይም ደግሞ እስኪ ልክ ስልኩን ልታስቀምጥ እዛ ቦርሳ ስር ሄዳ ነበረ፣ ስልኩን ልታስቀምጥ ስትል ወይስ አገኘችው እንደ ጌጣጌጡን ወይስ አላገኘችውም የሚለው እዛም ላይ ጥያቄ ነው። እስኪ ቀጣይ ቀጣይ ዙር ምናየ ይሆናል ቦርሳውን ጋ ስልኳን ለማስቀመጥ ሄዳ ነበር። ምናልባይ ጌጣጌጡን አግኝታው ከሆነ ከቦታው መልሰውላት ከሆነ ከመሲ ጋ ብታገኝም ስልኩን ነው ወይም ደግሞ ስልኩንም አታገኝም ብዬ ተስፋ አደርጋለሁ። እሱ ከሆነ በጣም ደስ የሚል ትዕይንት ነው የሚሆነው። እሱ ግን ካልሆነ እንደ ሴትዮዋ እንዳሰበችው ከኑኑ ቦርሳ ከተገኘ ወይም ደግሞ ያቺ ተንከሴስ ልጇ ባቀደችው እቅዷ ከተሳካላት፣ እርግጥ አንዳንድ ጊዜ ለጊዜውም ቢሆን መጥፎ መጥፎ ሀሳቦች ይሳካሉ። ግን መጨረሻ ላይ እውነት አሸናፊም ብትሆን ማለት ነው፣ እውነት ብትቀጥልም አሸናፊ ናት። እሱን እናውቃል። ቢሆንም ግን ለጊዜው ትንሽ ይችኛዋን ሊያደናግራት ይችላል፣ ኑኑን እላችኋለሁ የኔ ወዶች ዬ ያ እንትና የት ሄዴ የት ሄዴ፣ ያ መሲን አፍቃሪ ነኝ የሚለው ሰውዬ እሱ ጠፍቷል። እንግዲህ ከመሲ ጋር ዘውር በል ምናምን ስላለችው ስለዘጋችሁ ይሁን አላቅም። የለም መሲም ጋር የለም፣ ኤለንም ጋር የለም። ለጊዜው ተሰውሯል ማለት ነው እና የሴቶቹ ወንድምም እሱም የለም። እሱ ገጠር ሂዷል ተብሏል። ያው በገጠር ሂዷል ነው ይመለሳል። እና ሰውዬውስ ተገሏል እንዴ? ሰውዬው ተገሏል እንዴ? የዋህ ሞኛ ሞኙ ሰውዬ ተገደለ ወይስ አለ? ምን ይመስላችኋል? እኔ ያለ ይመስለኛል፣ ማለት የሞታ አይመስለኝም። ልክ ቴክስቱን ስልክለት ተደናግጦ ለሚስቱ ወንድም ደውሎ ነበርና ችግር ተፈጥሯ ምናምን ብሎት ነበር እና ሁን ብለው ያ ልጅ ጋ ያስተካከሉት ይመስለኛል እና አሁንም እሱ የደበቀው ከእሱ ጋር ሁነው የተደበቀ ይመስለኛል ማለት ነው ግን እንትኑን ሬሳውንም አላሳዩም አሟሟቱንም አላሳዩም ስለዚህ ሰውየው ያለ ይመስለኛል የሞታ አይመስለኝም። ሙቷል ብለው አዘናቸውን ጨርሰዋል ምናምን ምናምን ግን እንዳለ ነው የሚሰማኝ እኔ እና፣ እናንተ ምን ይሰማችኋል? እኔ ግን እንዳለ ነገር ነው የሚሰማኝ ማለት ነው። እና የዐይንዬ ልጆች እንግዲህ ይህን ይመስላል። በነገራችን ላይ ኑኑ የዐይንዬ ልጅ ሳይኮን የዝች የሰይጣኗ ልጅ ናት፣ እንደዛ ነገር ነው እያለ የነበረው ታግታ ሳለ አሳግታት ሳለ ያንቺ ልጅ እኮ መሆኗን ብታውቂ ምናምን እያላት ነበረ። ያንቺ ልጅ መሆኗን ብታውቂ እስካሁን ልጅሽን ምናምን እያላት ነበረ። እና እሱ ደግሞ ያውቃል። ገጠርም ሂዶ ይጠይቃታል፣ ኑኑን ማለት ነው። እና አይንዬ ጋ እየሄደ ገጠር ይጠይቃት ነበረ። እሱ ምንም ትሁን ምንም ኑኑ የማን ልጅ እንደሆነች ያውቃል እሱ ማለት ነው። እና የእሱ ልጅ ና የች ሰይጣን ልጅ ናት ልበል፣ የማንኛቸው ናት? እኔ ግራ ይገባኛል። ይችን የምታክል ልጅ አድርሶ ነው መሲን የሚመኘው? መሲ እኮ ልጅ ናት። ይችን የምታክል ልጅ ካደረሰ በጣም ትልቅ ሰው ነው ማለት ነው። እንዴት ከመሲ ጋር ፍቅር ይጀምራል? ወይስ አውቆ ነው መሲን ለማጥመር ነዋ። እንደዛ አይመስላችሁም? ከዚች ሴትዮ ጋር ተመሳጥሮ መሲን እያጠመዳት ይመስለኛል። የዋህ ስለሆነች የዋህነቷን እንትን ሊጠቀምበት ይመስለኛል። ደግሞ ዞር ብዬም ሳየው እውነትም ይችኛዋ ሴትዮ ስለማ ኤለን ስለማትፈልገው ከኤለንን ለመበቀል እዛ አግብቶ ሊያናዳት ይመስለኛል። አላቀም ብቻ፣ የሆነ የሆነ ብቻ ደስ ማይል ፓርት አለው እዚህ ላይ ምን እያሰበ እንደው እሱ እውነት መሲን ይወዳታል ወይስ ለበቀል ነው የሚፈልጋት? የሚለው ነገር በዛም በሉ በዚህም ሁለት ሶስት አቅጣጫ አለው። አንደኛ በቀል ከዚች ከሰይጣን ዋጋ ሁኖ ሀሳባቸውን ለማሳካት፣ ሁለተኛ ወይም ደግሞ ይችን ሰይጣኗን ማለት ነው ሰይጣኗን ስሟ ራሱ መስጥራት እንዴት እንደሚያስ ይቺ ሰይጣኗዋን ማለት ነው፣ ሊበቀላት ነው ወይ ማለት ራሱ ራሷ ቤት ያለችውን አግብቶ እንዴት እሱ ማፍቀርና ወይም ደግሞ ሌላ ማግባት እንደሚችል ሊያሳያት ይመስለኛል። ምክንያቱም አይታችሁ ከሆነ ምግብ ቤት ሄደው እዛ ላይ ለምኗታል እባክሽ እያለ ማለት ነው ያፈቅራታል እንደሚያፈቅራሽ ያስታውቃል እዛ ላይ እሷን ለምኗታል። እንዴት እሷን እንድዛ እያለ እየለመነ በጎን ከመሲ ጋ ፍቅር አለበት ብላችሁ ታስባላችሁ? ምንም አይመስልም፣ ያለው ራሷ አይመስልም። የሆነ ተንኮል ያለው ነው የሚመስለው እና ለማንኛ ኑኑሻዬ ኑኑሿ ስቃዩዋን አበዙበት። ስቃዩዋ በዛ የኑኑሻ ታሪክ በጣም ከበድ የሚል ነው። እንግዳ ድራማ ያው እንድታ የምታውቁት በጣም ተወዳጁ የሆነው እንግዲህ ድራማ ጋር ነው ዛሬ ብቅ ያልነው። ያው ኑንሻ እንግዲህ ትንሽ ደስታ ላይ ነበረች። ለትንሽ ቀንም ሰዓታትም ቢሆን በጣም ደስተኛ ሁና ነበረ። ስልክ ገዝቶ ሰጥቷት ነበረ። ከሱ ጋር በቃ ጥሩ ህልም እንደማቀር ነገር እያለች ነበረ ግን ይሄን ደስተዋን የሚያደፈረስባት ነገር እሷ ደስተኛ እንዲሆን እንዲሆን አልተፈቀደልኝም ስትል ሰምታ ነበር ባለፈው ክፍል። አሁንም ደስተኛ እንዳትሆን ያልተፈቀደለን ነገር ነው የሚመስለው። ትንሽ ደስተኛ ሆና ብዙ ስቃይ እና መከራ እየደረሰባት ነው እና አቤል ደግሞ ጠጥቶ ሰክሮ አባዬ እያለ ወይ ውሰደኝ ወይና እያለ እየተማጠነ ነበረ አጥፍቼ ጣፋለሁኝ፣ ምንም ለምኖርለት ተስፋ የለኝም እያለ በጣም አስፈርቶኛል። አሁንም የሚያስፈራው የሚያሰጋኝ ነገር ወደ ኑንሻ ላይ ነው። ኑንሻ አልፈልግም ስላለችው ኑኑን ለመበቀል የሚያቅድ ነገር ይመስለኛል። ምክንያቱም የምትወደውን ሰው ሲናኩ በስሮ መታመም ስለማይቀር እና ያው እበቀላችኋለሁ እያለ ነበር። የሚበቀለው የአባቱን ገዳይ ይሁን ወይም ደግሞ እነ ኑኑን ቤተሰቦቹን በሙሉ ይሁን ወደፊት የምናየው ይሆናል። አሁን ላይ ያው እንደምታውቁት ኤለን ተብየዋ ተዘረፍኩኝ እያለች እየጮኸችባቸው ነው። መሲ ላይም አንቺ ነሽ እያለቻን ነው። መሲም ንጹህ ስለሆነች እኔ ንጹህ ነኝ፣ ምንም አላውቅም፣ አላየሁም ቢሆንም ቢሆንም ምንም ቢሸግረኝ እኔ የአንቺን ገንዘብ አልነካም አለቻት። ምን ማለት ነው ስትላት፣ ማለትማ አንቺ ጋር ኑሬ ምናምን ብላ ሸወድ አደረገቻት። እና ያው የለንም እያበደች ፍራሿን ሁሉ እየበረበረች ነበረ። አጣችው በፈልጋ ስታጣ እህትሽን ጥርያት ብላ ወደ ኑኑ ላከቻት። ኑኑ ደግሞ ያው እንደምታውቁት ሂዳ ኑኑን ጠራቻት። ነይ ዕቃ ጠፍቶኛል እያለች ነው ብላት ነበረ። እንግዲህ ኑኑም ስልኩ ብድግ ስትል ስልኩ ወደቀ። ምንድን ስልክ የታመጣች ስትላት፣ እሱ ሰጥቶኝ ነው አለቻት ማለት ነው። እና ከዛ ደብቂው፣ ደብቂው ደሞ ይሄ ሌላ ጣጣ እንዳያመጣብን ብላ ወዴ ታች ሄደች ማለት ነው። እኔ ትሄድም አይታወቅም፣ ወደፊት የምናየው ይሆናል። ተጠብቃትም አላውቅም። ግን ኑኑ ተነስታ ስልኩን እዛ ቦርሳ ውስጥ ያስገባችው ነገር ይመስለኛል። እውነት ስታስገባ ጌጣጌጡን አግኝተውት ይሆን ወይስ እንደው ሳያገኙት ቀርተው ይሆን ነው የሚያሳስበኝ ነገር ቢኖር አግኝተውት ከሆነ በጣም ደስ የሚል ፓርቲ ይሆናል ማለት ነው። ካልተገኘ እነሱ ሳያዩት እዛ ቦርሳ ላይ ሆኖ ግን ኤለን ካገኘችው ወይም ደግሞ ሙሉ ቤተሰቡ ካገኙት፣ ልክ እንኑ ሰርቃ ያስቀመጠችው ነው የሚመስለው። እንግዲህ እንግዲህ ትንሽ አድካሚ ፓርቲ ይመስለኛል። ለኑኑ ለኑኑ በጣም ከበድ ያለ ፓርት ይመስለኛል። እና ሙሉ ቤተሰቦቻቸውን ታባራቸዋለች ብዬ አስባለሁ። በኑኑ ምክንያት ኑኑ ያው እንደምታውቁት ጨዋ ናት። ምንም የሰው ነገር አይነኩም። ኑኑም ሆኑ እህትየው ምንም ነገር አይነኩም። ጨዋ ናቸው። እውነትም የጨዋ ልጆች፣ የገጠር ልጆች ናቸው እና ኤለን ተብየዋ ግን ያው እንዳያችዋት ነብር፣ እንደ ነብር ነገር ተነስታለች። ሲጀመር ምን ነብር፣ ሰይጣን፣ ቀንድ ያለው ሰይጣን ማለት ነው። ቀንድ ያለው ሰይጣን በሏት። ቀንዷን አቁማ ተነስታለች። ያው ቦርሳው ልትፈትሽ ነው። ቦርሳው ይፈተሽ እያለች ነው። ቦርሳው አይፈተሽም እያለ ነበረ መልካሙ። አስተዋይ አባቱ ልጅ ነበረ ግን ስጣቸው ስጣቸው እኔ ምንም ስራ የለብኝም ብላ ቦርሳው ተሰጥቷል። እንግዲህ እዛ ቦርሳ ይገኝ አይገኝ አይታወቅም። ወደ አቤል ስመለስ የአቤል ነገር ከባድ ከባድ ነው። ያ ማን ነው ስሙ ተብዬው የኤደን ጓደኛ ወይም ደግሞ የመሲ አፍቃሪ ነኝ ባይ ደግሞ ሰሞኑን የለም እየታየ አይደለም። የት እንደሄደ አይታወቅም። መሲ ጋር ስለተጣላ ይሁን ብቻ ሁለት በባለፈው ፓርትም አሁንም ላይ የለም እንጠብቀዋለን እንግዲህ ምን አይነት ሰው ይሆን ጥሩ ሰው ይሆን ወይስ ደግሞ ይሄ ሰው የኑኑ አባት ነው እንዴ ብላችሁ አልተጠራጥራችሁም የኑኑ አባት ነው ወይስ አይደለም የሚለው ትንሽ ግራ ያጋባኛል ምክንያቱም ኑኑ ታግታ ሳለ ኤለን ያንቺ ልጅ መሆኗን እኮ ብታውቂ እያለ ነበር። ምክንያቱም ይች ልጅ የእሷ ናት። ማንን ነው? በተዘዋሪ ልጇን እያሰቃየች ነው። ግን ይች ልጅ የሁለታቸው ናት እንዴ ነው የምለው፣ ወይም የእሱ ናት። የእሱ እንዳላደለች ማለት የሴትዮዋ የኤለን ልጅ እንደሆነች ግልጥ ነው። ምክንያቱም ያንቺ ልጅ መሆኑን ብታውቂ እያለ ነበረ። ገጠርም እየሄደ ይጠይቃታል የእሷ ልጅ እንደሆነች ያ ቃል ማለት ነው። እና ያው እንደምታውቁት አይንይም አልወለደቻትም።